የምታብዱ፣ የምትሸመግሩ፣ የምትወርዱ፣ የምትዋረዱ ሰዎች ናቸው። እኔ እና እዚህ ያሉት ወንድሞቼ ግን የተበላሸውን ሁሉ ልናስተካክል፣ የጎደለውን ሁሉ ልንሞላ፣ ሀገር እንዲኖረን የምናደርገውን ሰዎች አቅማችን የፈቀደውን ነገር ሁሉ ለማድረግ ነው እዚጋ የተሰባሰቡ ሌላ ለማ የለን ሀገር እውነት በቃ በመካከል ገብቶ ግን ያለ ወዳጅ መስሎ ቀርቦ የሚክድ አይሁዳዊ ባህሪ የተዋረሰውን ሰው ግን ከየቦታው መመንጠር መነቀል አለበት። ይሄ እኛን መስሎ ገብቶ እኛን ሊያጠፋ የሚችል ሰው ነው። አለምንም ያጠፋው እኛ ገርም ያለውን ነገር ሃይማኖት ላይ ውሰዱት። በእያንዳንዱ ሃይማኖት ተቋማት ብትሄዱ ያንን መስሎ እዛ ቤት ያለ ሰው ነው በሽታ። ጽላቱን የሚሸጠው ሼህ ቃሴም ሼህ ሙሐመድ አይደለም። ቄስ ገብረ ኪዳን ቄስ ገብረ መስቀል ቄስ ማንቴስ የሚባል ሰው ነው። መርጌታን ተናንተናው ጽላቱን የሚሰጡ አቶ ከበደ አቶ አበበ አይደል። የሚሸጠው ጽላቱን የሚሸጠው ቄስ ማንቴስ ቄሰ ገበዝንተን የሚባል ሰው ላይክ እንደዛ እዛ ኦርቶዶክስ ላይ እንዳለው እንደራሴ ከራሴ መጀመር ስላለብኝ ነው ያንን ቤት ጥያቄ የጠየቀውን ሁሉ መናፍቅ ነው ከኛ ወጧል እያለ እየገፋ እንደሚያስወጣ ሁሉ እስልምና ላይ ስትሉ፣ አይ ይሄ አዲስ የመጣ ሃይማኖት ተከትሏል ቃሉም ማስተማር ሲያቅተው እየገፋ እያስወጣል። መስሪያ ቤት ላይ ሀቁን የጠየቀ አንድ ሰው ወንጀለኛ ነው፣ ጸረ ልማት ነው ተብሎ እንደሚታሰሩ አይነት ማለት ነው። እሱን አሁን ድረሳለ። በዛሬው ላይ ሁሉም ሰው የራሱን ስራ ሰርቶ ሀገርን ለማስተካከል፣ ሀቅን ለማምጣት፣ የጎደለውን ለመሙላት መስራት እንጂ አንዱ በአንዱ ላይ አሳብባለሁ ብሎ ቢል በሽታውን እያባሰ ይሄዳል። እውነቱ እሱ ነው፣ የሚሆነውም ይህ ነው። ቶሎ ብሎ ራሱን ማዳን ለዛ ነው። ሰራ ያመሰግናለሁ። በእንደዛ አይነት ስሜት ነገሮችን አልገለጥ ብሎ አይደለም እና ለመሙላት ብንሄድ ትናንትና ሶስቱ አጋንንቶች ያሉትን ቪዲዮ ማየት ትችላላችሁ። እኔ ሰዎች ባላዩት ቁጥር እና ያዩትን ምናምን ነገር ያለው ለዛ ቪዲዮ ትልቅ ቫሊዩ ነው የምሰጠው። አንድ ሺ ሶስት መቶ ሰው አካባቢ አይቶታል ወይ አንድ ሺ ሶስት መቶ ሰው ካየውና ከዛ ነገር ከተማረና የራሱን ሀገር እራሱ ለመስራት የራሱን ሀገር በባለቤትነት ለማስተዳደር ኢሳያስ፣ አልሲሲ እና የሶማሊያው እብድ አብረው ከመከሩት አጋንንታዊ ምክር ራሱን ለመጠበቅ ጥረት ካደረገ አንድ ሺህ ምናም አይደለም፣ አንድ መቶ ሰው በቂ ሀገር ይቀይራል። እዚህ ሰዎች የራሳቸው ሰው ሆነው ትልቅ እንዲሆኑ ብለን ነው ብዬ ነው በዛ ስሜት ነው የምናገር። በዚህ ዘመን የሌለ ሊሆን ይችላል ወደ ውስጥ እኔ ማለት እያጨበጨቡ ጥፋቶቻችን የሰሩትን ችግር መንገድ ተዘጋ፣ ሰው ሞተ፣ ይህን ያልቅ ተደግሷል፣ ሰው ስጋት ውስጥ ገብቷል። መንግስት ጋር እንደይነት ጦርነት ሊያበጅ ነው፣ ምናምን ድንጋይ ይዞ ሊነሳ ነው፣ ሽመሉን ይዞ ሊነሳ ነው፣ ቤት ሊፈርስ ነው፣ ሰው ሊፈርስ ነው፣ ወረደ፣ ወደቀ፣ ምናምን እንደዛ ብለን አናወራም። ስለዚህ በዛ ስሜት አንድ ሺ ምናምን ሰው ማየቱ ሜጀር ማድረግ ትችላላችሁ። ሰው ሀቁም አደለም ለዛ ነው እና ቅድምም አንዳንድ ሰዎች ስለሆነ ስለሆነ ነገር እያሉ ነው። እኛ እውቀትም ሆነ ምናምን ቢያጥረን ኢትዮጵያዊ ስለሆነ ነው። ስለዚህ እኛ ቴክኖሎጂ ምናምን ለዘመኑ የሚመጥን እውቀት የለንም። የሰለጠነ ሰው ደግሞ በውጤቱ ኢትዮጵያን ሲያሰለጥን እያየን ስለሆነ እኛ ባንሰለጥንም ኋላ ቀር ብንሆንም እኛን የምታሻግሩት ወንድሞች ስላላችሁ በሉልኝ አልሰለጠናችሁም ላሉት ማለት ነው። ችግር የለውም። ዋናው ኢትዮጵያ የሰለጠነ ሰው ይባል። እሱን እዛ ጋር እንትን አይደለም። እዚህ የምናውረው በእንደዚያ አይነት ስሜት ስላልሆነ ማለት ነው። ይህ ማርቆስም ሆነ አንዳንድ ቦታዎች ላይ ያሉ ነገሮችን እንትን ለማለት ፈልጌ ነበር። ከዛ በፊት እስኪ ምንድን ነው ያሏቸው ምን ተባባሉ የሚለውን ነገር ማውራት እንችላለን። አንዳንድ ሰዎች በጣም አልገባቸውና አልቀበል ብለው ያሉት አንድ ኮመንት ምናምን ላይ የሰጡኝ ሰዎች የጠቅላይ ሚኒስትሩ ማናቸው ከጠቅላይ ሚኒስትር ቶኒ ብሌር ቶኒ ብሌር ምናምን የአሜሪካ በተለይ ከሆነ ጊዜ በፊት እንደዛ እንደዛ እያሉ የነበሩ ሰዎች ቶኒ ብሌር ጋር የሆነ ተገናኙ የሚለው ነገር ብዙ ሰዎች አልተዋጣላቸውና ኮመንት እያደረጉኝ ነበር ወይ ከዛ ቤት አንጠብቅ እኛ ራሳችን ያላከበርነውን ሀገር ያላከበርነውን መሪ ያላከበርነውን ያልወደድነውን አንድነት አብሮ መቆምና አብሮ ማደግን እኛ ራሳችን እንዲህ እና እንዲህ እያን እየተወዛወዝ እያለን ማን ያከብራል? ጠባ ያለበት ቦታ ላይ ማን ብቅ ይላል? ስለዚህ ጠቅላይ ሚኒስትራችንን ሀገራችንን ማክበር የምንም ነገር ከዛ በፊት መደረግ ያለበት ቅድመ ሁኔታ የማይገባው ቀዳሚ ነገር ነው ነው መሬ ስለሆነ የመቶ ሀያ ሚሊዮን ህዝብ ወኪል ነው ጠቅላይ ሚኒስትር ዶክተር አብይ ብታከብረውም ባታከብረውም የኢትዮጵያ መሪ ነው። ነገር ግን የኢትዮጵያን ወኪል ደግሞ ማንም ጋጠወጥ አፉን እንዲከፍትበት አልፈቅድም። የግል አመለካከት ነው። ማንም ወንድ ነኛለህ ኢትዮጵያን እንዲያጠፋ ኢትዮጵያ ላይ አፉን እንዲከፍት ትዕግስት የለኝም። ምላሹ እጅግ የከፋ ይሆናል ብዬ ነው የማምነው። ይሄ ግዴታ ነው። ጤነኛ የሆነ ሰው ክብሩ ከቤቱ ስለሆነ ሀገሩ ላይ ሀገሩን መሪ የሀገሩን ህዝብ እናት አባቱን የሚሰደብበትን የሚሳደበውን ሰው እያከበረ በጥገኝነት የሚቀላውጥበትን ሀገር አክብሮ ለሀገሩ ላይ የተወከለውን መሪ ግን አዋርዳለሁ እያለ የሚጋጋጥ ጋጥ ወጥ ትውልድ ባለበት እስከ ምናምን ቸው መጥፋት አለበት እንጂ የሆነ አቅም እንዲያገኝ አልፈቅድም። ይህ ምንም በሉት ምን፣ ነገ ማንም ይምጣ ነገ ደብረ ጽዮን ይምጣ ጠቅላይ ሚኒስተር ከሆነ በኋላ አልሰድበውም። ላላመሰግነው ይችላሉ። አታመስግኑት፣ አታድንቁት። ጠቅላይ ሚኒስተሩ ሲገባችሁ ነው ምጠር አታድንቁ እንድሰድቡት ግን አንዲት ሰከንድ እኔ አልፈቅድም። ደጋግሜ አውርቻለሁ። የሀገሬ መሪዎች ላይ ስድብ አንድ ነገር ለሀገር ተወክለው በራሳቸው ስራ እስኪወርቁ ድረስ ማንኛውም ዜጋ ግን እንዲሰድባቸው አልፈቅድም። በየሃይማኖት ተቋማት በመሪ ላይ የተቀመጡ ሰዎችን በስራቸው ግልጥ ሆነው እስከሚመጡ ድረስ ኢሳያስን በግልጥ የሦስቱ አጋንንት ምክክር ብዬ እስክናገር ድረስ ያደረገኝ ምንድን ነው ካላችሁኝ በግልጽ ትናንትና ያሳያችሁ ነገር አለ ኢትዮጵያን ለማፍረስ ነው ግብፅ የምትረዳ በዛ ስሜት ነው የምንንቀሳቀሰው ብለው ስላለ ያንን እሱ ራሱ ስለነገረና ትናንትና ደግሞ አርሲሲ ሄዱ፣ አንድ ግብፃዊ መሪ እዛ ሄዱ የማያቅሰው እንኳን ሄዱ በመገኘቱ ያንን ነገር ስላረጋገጠ ብቻ አረጋግጧል፣ መስክሯል። እሱ ነገር እኔም መግፋት ስላለብኝ ተናግሬአለሁ። ሌሎችንም እዚህ ጽንፍ ላይ ያሉትን ቢሆን እየገደሉ አዳን እያጠፉ እያጠፉ አለማን የሆነውን ነገር በሙሉ እያየን እሱ ነገር ክደው እናስክደው የሚያደርጉት ነገር በቃ በጣም ነውር የተሞላበት ስለሆነ ያንን ማጋለጽ ስላለብን ራሳቸው ያመኑትን ነገር እኛ መሸፈን ስለማንችል በዛ ስሜት ነው የምንለው። ሱሌማን ባል ኢትዮጵያ ምንጊዜም ለሀገራችን በጸና ዓላማ ስለቆም እናመሰግናለን። እኔም አመሰግናለሁ። ተባረክልኝ ወንድሜ ሱሌማን፣ ሁልጊዜም ለምታደርገው ነገር አላጀዛውን ይክፈል። ላለው አላ እንግዲህ ወረታው የሚከፍል መጠኑን የሚያቅሱ ነው በብዙ መልኩ ላይ ዘመን የሚተርከው በዚህ ባለው ብዙ ሰዎች አስተውለው በማይችሉ አርቀው በማያዩበት ሁናቴ ላይ የሚታደርገውን ነገር አያለሁ። ጎ ቴሌቪዥንን ጋርም ማዕበል መረጃ ላይ እዚህም ጋር በየሄድክበት በሁሉም ቦታ ላይ ሀቅ ላይ ሊያወጡ በሚችሉ ልጆች ላይ ሁሉ የሚታደርገውን ነገር ስለምናይ የኢትዮጵያ አምላክ ባለበት የዘራው የወለድከው የሰራው ነገር ሁሉ እንዲባረክ በኢትዮጵያ አምላክ ስም እኔም ልመናዬን አቀርባለሁ ማለት ነው እና ጠቅላይ ሚኒስትር አብይ አህመድ ከቀድሞ የእንግሊዝ ጠቅላይ ሚኒስትር ጋር ቶኒ ብሌር ጋር ተወያዩ። ጠቅላይ ሚኒስትሩ አብይ አህመድ የቀድሞ የእንግሊዝ ጠቅላይ ሚኒስትር የቶኒ ብሌር ኢንስቲትዩት ዋና ሊቀመንበር ከሆኑ ቶኒ ብሌር ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከቶኒ ብሌር ጋር መጠነ መጠነ ርይ ባላቸው አለም አቀፍ እና ቀጠናዊ ጉዳዮች ላይ ፍሬያማ ውይይቶችን አድርገናል ብለዋል። የቶኒ ብሌር ኢንስቲትዩት በኢትዮጵያ እያደረገ ያለውን ድጋፍ በተመለከተም በመነጋገራቸውን ጠቅላይ ሚኒስተሩ በገጻቸው ላይ ጠቁመዋል። ነው እዚህ ጋር ማንም ሰው እንዲሁ ከሚፈርድ ምን ከሚል ምንድን ነው የተወያዩት? ይህ ነገር በምን መልኩ ይሆን በሚጠቅመን መልኩ ይከወን ዘንድ ይህንን ሰው ማገዝ ወይም ነገሩን ለመርዳት በቅርበት መቆም ያስፈልገናል ብሎ ማለት እንጂ ገና ከወዳዳር ቆመው እንዳነው እንድነው ብሎ የሚሉም አሉ። እሱ ነገር ተገቢ አይደለም ብለን እንላለን። በዋናነት ወደ ነገሩ ንቅረብ ያንን ነገር ሰዎች ሰርተው ነግረውን ሳይሆን የራሳችንን በባለቤትነት ነገሩን ለመያዝና ለመቆጣጠር ጥረት እናድርግ። ሌላው በተለይ ውጭ ሀገር ላይ ወይም ከኢሚግሬሽን ጋር በተያያዙ ነገሮች ላይ ያለ አንድ ነገር ቤዚክ ነው ብዬ ስላሰብኩ ነው ወደዚህ ያመጡት የፓስፖርት የድሳት ጊዜም ከአምስት ዓመታት ወደ አስርት ዓመታት ሊራዘም ነው የሚል ነገር ቀርቧል። እድሜያቸው ከሀያ አምስት ዓመታት በላይ ለሆናቸው ዜጎች የፓስፖርት አገልግሎት ከአምስት ዓመት ወደ አስር ዓመት ከፍ በማድረግ የዲሳት ጊዜውን ለማራዘም የተሰራ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታውቋል። የተቋሙ ዋና ዳይሬክተር ሰላማዊት ዳዊት የተቋማቱን ወይም የተቋማቸውን የሩብ ዓመት የአፈፃፀም ሪፖርት በተመለከተ ለመገናኛ ብዙሃን ገለጽ አድርጓል። የአገልግሎት ሰጪ መስሪያ ቤቱ በተለይም ተቋማዊ ሪፎርም ማድረጉ ከጀመረ በኋላ መጠነ ሰፊ ለውጦችን እያስመዘገበ ስለመሆኑም ተናግሯል። ከዚህ ቀደም በተለይም በተቋሙ ላይ የሚነሳውን የሙስና ሰንሰለት እና የተገልጋዮችን እንግልት ለመቅረፍ እና ተጠያቂነትን ለማረጋገጥ እየተሰራ ነው ብለዋል። በሩብ ዓመቱ 36 ሺህ ፓስፖርቶችን ለተገልጋዮቹ ማዳረስ መቻሉንም ዋና ዳይሬክተሯ ተናግረዋል። ከዚህ ውጭ ወይም ከዚህም ውስጥ ማለት 344 ሺህ መደበኛ 22 ሺህ ደግሞ አስቸኳይ ማለትም በአንድ በሁለት እና በአምስት ቀናት ውስጥ የተሰጡት ስለመሆናቸውም ነው ያብራሩት። ተቋሙ በኦንላይን ላይ ወይም በበይነበረም የመቀበል አቋሙን በቀን ወደ 7000 ያሳደገ ሲሆን የአስቸኳይ ፓስፖርትን በቀን ስድስት መቶ ሰዎችን ማስተናገድ መቻሉንም ነው ያረጋገጡት ነው። ስለዚህ ይሄ እንግዲህ ከአምስት ዓመት እንደዛ ከዛ ጋር ተያይዞ ሊመጡ የሚችሉ ነገሮችን ግንዛቤ ለመስጠት እና መደረግ ያለበትን ነገር ሰው ተረድቶ የሚበጀውን ለራሱ በሚበጀው መልኩ መከወን እንዲችል በሚል ነው ወደዚህ ላመጠው የቻልኩ ማለት ነው። ያው ትናንትና ባለው እንግዲህ ሪልስ ላይ ምናምን የተያዘው ነገር ያየነው አለ። ሌላው ይህ ምንድነው ማርቆስ አካባቢ ባለው እስ

ኧረ የለም ያው ነው ያው እንደተለመደ አንዳንድ አንድ አንድ ንግግር ጓይልና ንግግር ነው ማለት ነው። ደባለ አሁን ምንም ከተማው ላይ የመሥሪያ ቤቱ ምናምን የቆመ ነገር የለም፣ ሁሉም በሰላም በሰላም እየሄደ ነው ብቻ

ይህኛው ያው እዛ ሰላም መሆኑን እና፣ በሁለተኛው ላይ ደግሞ እዛ ጋር ቤተሰብ የነበረ ሰው ነው። እዚህ ስናን ወረዳ ረቡዕ ገበያ ላይ የተገደሉ መምህራን ውስጥ ላይ ያለ የቅርብ ሰው ነበረ አበልጭ ምናምን በሚባለው ዝምድና ውስጥ የነበረ ሰው ነው። እና ያ ሰው አጋጣሚ በቅርበት እንደዚህ መታየ ምሳቅ ማለዝትን አልኩት እና በጣም የሚያሳዝን ነገር ነው። ለምን እንደተገደለ እዛ ላይ መምህራን የተገደሉበትን ታስታውሳላችሁ?

እና ትምህርት ቢከፈት የገበሬው የህዝቡ ልጅ ነው፣ እና ህዝቡ ልጆች ዝሚያለው ልጆቹን ሊያስተምር ነው። ሄደው ያ እነዛ መሳሪያ ይዘው ልጆቹን ለሞት እየጋበዙ ይሄ ደግሞ መምህር ነው። አንማር በቀረን ቁጥር ምን አይነት ጉዳት ውስጥ እንደምንገባ የሚታወቅ ነው። ማን ጠላተስ ቢሆን እንዳንማር የሚከለክላለ? እስኪ አስበው። የሰሩትን ነገር ሲያይ እኮ ነው ህዝቡ ቢያት፣ እንዴ እንዲህ አይነት ማ ነገር ሊሆን አይገባም

የምትናገረው ባለቤት የሌለው እዛው የነበሩ ሰዎች እንደዛ እንደዛ የሚያደርጉት ነገር ስለሆነ እሱም እንትን የማይል ናቸው ነው ያ ርዕሰ መምህር የነበረው ሰው እንግዲህ ለእሷ የልጇ የክርስትና አባት እንደዛ የሚባላለ አበልቼ የሚባለው በዛ አይነት ግንኙነት የነበረች የነበረች የደቡብ ሁላት ስለዚህ፣ ማርቆስ ላይ የነበረው ነገር ይሄንን ምስሉ ሰላም ነው ነው ማርቆስ ላይ አሁን የሆነ የሆነ ነገር የተባለ ባንክ እንዳሁን እንደዚህ ምናምን ብዙ ነገር ሲባል ስለነበር ጀስት የተባለውን ነገር ከሌላ ሰምታችኋል በሚል ማርቆስ ላይ ግን ምናል የሚለውን ነገር ነው እኔ ለማውራት የፈለኩት። አይ ሰላም ነው ከእንግጭንገቡ ምናምን ብለን ሰምተን እንድንለነ፣ ከዛ ውጭ ግን ኖርማል ትምህርቱን ማንኛውም ነገር ቀጥሏል። አዲስ ነገር ቢኖር አይ እንዲሆኑ እንዲሆኑ የሚለው ነገር ይመጣ እንደነበረ ነው እንድታስታውሱ የፈለኩት ማለት ነው። እንግዲህ የጠቅላይ ሚኒስትሩ ማስጠንቀቂያ ለደብረ ጽዮን የሆነውን ናይና ምንድነው ፌዴራል መንግስት ላይ ሁሉ ነገር የተወላችሁ፣ ያው ጠቅላይ ሚኒስትሩ ለደብረ ጽዮን የተናገሩት የፌዴራል መንግስቱ ሁሉን ነገር ሁሉ የተወላችሁ ወይም ተጠያቂ መሆናቸው ማለት ነው። ለህዝቡ እረፍት ለመስጠት ሲባል ነው ብለዋል። ጠቅላይ ሚኒስትር ዶክተር አብ ደብረ ጽዮን ገብረሚካኤል ደግሞ አዲስ አበባ ላይ ከጠቅላይ ሚኒስትሩ ዶክተር አብይ ጋር መነጋገራቸውን ለማወቅ የቻለ ሲሆን በአቶ ጌታቸው ረዳ የሚመራውን ካቢኔና ዞን አስተዳዳሪም ጭምር ከስልጣን አንስቻለሁ በማለት መግለጫ በት ነው ወደ አዲስ አበባ የተጓዙት። ደብረ ጽዮን በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ ጋር ባደረጉት ውይይት ጠቅላይ ሚኒስትሩ ዶክተር አብይ የደብረ ጽዮንን ቡድን በህግ አግባብ ብቻ እንዲንቀሳቀሱ ማሳሰቢያ መስጠታቸውንም ለማወቅ ነው የተቻለው ጠቅላይ ሚኒስትር ዶክተር አብይ ህዋት ለሁለት መከፈሉን እና ዶክተር ደብረጽዮን የአንዱን ቡድን መሪ ብቻ መሆናቸውን እንደሚያውቁ ለደብረጽዮን ነግረዋቸዋል የተካሄደው ጉባኤም በምርጫ ቦርድ የሚሆን በሌሎች በራሱ በህዋትም ቢሆን ቁጥጥር ኮሚሽን እውቅና የሌለው መሆኑን እና ደብረጽዮን የህዋት ተወካይ አድርገው ራሳቸውን መቀበል ወይም ዶክተር ደብረጽዮን ማለት ነው የህዋት ተወካይ አድርገው መቀበል እንደማይችሉ ጠቅላይ ሚኒስትር ዶክተር አብይ ለደብረ ጽዮን እንደነገሯቸው ተረጋግጧል። ማለት እርስዎን የህዋት ተወካይነት ብዬ መቀበል አልችልም። ህዋት ባይከፈልና አንድ ሆኖ ቢቆም እንኳን ስለሚሾሙ ሰዎች ሀሳብ ያቀርባል እንጂ ሰዎችን መሾም አይችልም ሲሉ ጠቅላይ ሚኒስትር ዶክተር አብይ ለደብረ ጽዮን አስረድቷቸዋል። በፕሪቶሪያው ስምምነት መሰረት ፕሬዚዳንት የመሰየም የጠቅላይ ሚኒስትሩ መብት እንደሆነ የተናገሩት ጠቅላይ ሚኒስትር ዶክተር አብይ የፌደራል መንግስት መከላከያን ጨምሮ ወደ ትግራይ ያልገባውና የፌዴራል የፌደራል መንግስቱ ሁሉን ነገር የተወላቸው እኮ ለህዝቡ ረፍት ለመስጠት ነው፣ በማለት ለደብረ ጽዮን እንደነገሯቸው ታውቋል። ጠቅላይ ሚኒስትር ዶክተር አብይ ደብረጽዮን ገብረ ሚካኤል በመጨረሻም የሰጡት ማሳሰቢያ ከቻሉ ልዩነታቸውን አጥበው በአንድነት እንዲንቀሳቀሱ፣ ያለዛም ደግሞ ምርጫ ቦርድ ህጋዊ ህወሓት የትኛው እንደሆነ እስከሚወስን ድረስ ቡድናቸውን ይዘው አርፈው እንዲቀመጡ ጥብቅ ማሳሰቢያ እንዲሰጣቸው ለማወቅ ችለናል፣ ይላል መረጃው። ስለዚህ ይህንን መሰረት አድርገው ሰዎቹ ራሳቸውን ጠብቀው እንዲሄዱ ማድረግ የሚገባውን እንዲደረግ ተብሏል ማለት ነው። ሌላውን እንትን በልና ብዙ ጊዜ መፍጀት የለብንም። ከዚህ ውጭ እንግዲህ የጀነራል ሳሞራ የኑስ የተናገሩትን ብለን ፕሮግራማችን በዛ መቋጨት እንችላለን። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሙራ አየኑስ ከረጅም ዓመታት ዝምታን በኋላ ወደ ሚዲያ ብቅ ብለው የቲፒኤልኤፍ ቀንደኛ ደጋፊና በጦርነት ወቅት አዋጊ የነበረችው አንዷ ጋዜጠኛ ለጀነራል ሳሙራ አየኑስ ለምን ወደ ውጊያው አልገቡም? የትግራይን ህዝብ አልደገፉም ስትል ጥያቄ ጠይቃቸዋለች። ጀነራሉ ሳሙራ አየኑስ ማለት ነው በጥያቄያቸው በአጭሩ መልስ ሲሰጡ አልሄድም፣ ያልተዘጋጀሁበትና ያላመንኩበት ውጊያ ላይ አልሳተፍም እምነቴም የትግራይን ህዝብ መዋጋት የለበትም፣ ወደ ውጊያም መግባት የለበትም ነው በማለት ጀነራል ሳሞራ የኑስ መልሰው ላታል ማለት ነው። ሰው ውጊያን ጠንቅቆ ሲያውቅ እንደዚህ ውጊያን የእርስ በርስን ጦርነት ይጠላል። ነገር ግን በሰው ደም የሚከብሩ አንዳንድ የህወሓት አመራሮች ዛሬም ከትናንቱ ጥፋታቸው እንኳን ሳይማሩ ከፌዴራል መንግስት ጋር ጨምሮ እዛው እርስ በርስ ለመዋጋት ለስልጣን ሽኩቻ ሴራ እየተነሳሱ ጦርነትን እየሰበቁ ይገኛሉ የሚል ነገር ነው። ሰው እዚጋ እኔ ጦርነት ምን ያህል ጉዳት ምን ያህል ነገር እንደሚያመጣ ስለማውቅም ያላመንኩበት ነገር ላይ የትግራይን ህዝብ ማሳተፍ አልፈልግም የትግራይ ህዝብም ወደ ጦርነቱ መግባትና ወደዛ ጉዳት ሰለባ መሆን የለበትም የሚልና ሰፋ ያለ በትግርኛ የተዘጋጀ ኢንተርቪው ምናምን አለ። በዋናነት ይዘቱ ግን አላመንኩበትም፣ የትግራይን ህዝብ ወደዛ ጦርነት ማስገባት አትራፊ ይሆናል ብዬም አላሰብኩም፣ አልወሰንኩም ነው ሰው ጦርነትን ደግፈው ያን ያህል ህዝብ ማስጨርሱ ዛሬም ላይ ጦርነትን እንዲሁ ጌም የሆነ ተራ ጨዋታ የመሰለውና ለጥፋት በጥፋት የሚጣደፉ ሰዎች ያንን ነገር አይተው እስኪ ከዚህ ከነዚህ ጀነራል ይማሩ። ዛሬ ላይ ገዳዩን የሚናፍቅ ገዳዩን የሚያጀግም ዘራፊውን፣ ደፋሪውን፣ መንገድ ዘጊውን መንገድ እያለማ ካለው በላይ እያጨበጨበ እያሸበሸበ የሚደግፍና እንትን የሚለውን ሰው በጣም ብናስተውል ጥሩ ነው ማለት እንፈልጋለን። መከላከያ ሰራዊቱ እንግዲህ በድሉ የቀጠለበት ሁኔታ ያለ እንደዛ ነው፣ እንደዚህ ነው እያሉ የሚሉ ሰዎችንም በደንብ ማየት መገምገም ትችላላችሁ። የደቡብ ህዝብ ማሰልጠኛ ማዕከል ለመቶ መሪዎች ሲሰጥ የቆየውን የአቅም ግንባታ ተጠናጠናቀቀ ነው የሚለው በስልጠናው ማጠናቀቂያ ላይም በመገኘት ስራ መመሪያ የሰጡት የደቡብ ህዝብ ማሰልጠኛ ማዕከል አዛዥ ኮሎኔል ቦጋረ ተገኔ የሀገራችን ሰላምና ልማት የሚያደናቅፉ የውስጥም ሆነ የውጭ ጸረ ሰላም ኃይሎችን በአስተማማኝ ሁኔታ መከላከል የሚችል ሰራዊት ማፍራት ተችሏል ብለዋል። አስቸጋሪ ሁኔታዎችን በማጽናት የሚያልፍ ለተሰለፈበትም የውትድርና ሙያ ልዩ ፍቅር ያለው ለተቋሙ መመሪያዎችና አሰራሮች ፍጹም ተገዢ የሆነ ዘመናዊ ሰራዊት በመገንባት የሀገራችንን ሰላም በዘለቄታዊ ለማረጋገጥ ማዕከሉ የተሰጠውን ኃላፊነት እየተወጣ እንደሚገኝም ጠቁመዋል። ሌላው እንዳነው እንድነው ነው እያለ ከሌነው ከሌነው እያለ ቢያወራም ጉዳዩ ይህንን ይመስላል። ጎበዝ የሆነ ገብቶ መሳተፍ ታሪኩን በብሩህ መጻፍ ነው። ከዛ ውጭ ግን ራሱን ለጥፋት እና መጠፋፋት ያጋለጠና መጥፋቱም የማይቀር መሆኑን እንዲያምን እንደ ጉባለች ማረጋገጥ እፈልጋለሁ። ሰራዊቱም ንጹህ መጠጥ ውሃንም እንደዚሁ የራሱን በራሱ ላይ የሚያችልበትን ነውናት እየፈጠረ ያለና ከመጠጦና ሌሎች ልማቶች ጀምሮ ራሱን በራሱ እያሴድ ያለ ይሄ በግልጽ በሚዲያ የተጻፈ ነው። ከዛ ባሻገር ግን ኢትዮጵያ እንደ ኢትዮጵያ መከላከያ ሰራዊትንም እንደ መከላከያ ሰራዊት ከዚህ በፊት ሲሰራበት የኖረው አሻጥርና ደባ በሙሉ በደንብ ተሻግሮ ማንም ገብቶ ሊፈተፍትበት የማይችል ኢትዮጵያዊ ተቋም ለማድረግ በከፍተኛ ትኩረት እየተሰራ ስለሆነ ነው። እሱን ምናልባት በሚዲያ መናገሩ ስለማይጠቅም እየተሰራ እንደሆነ ግን ማወቅ አለበት። ይሄ በዛና በዚህ ለሚዋዥቅ ሰው ገብቶ ማረጋገጥ ያንን ነገርም አጣርቶ በራሱ ለማወቅ ማድረግ ያለበትን ነገር ያደርግ ብለን እንላለን። በአንዳንድ ቦታዎችም ያው የህዝብና የመከላከያ ሰራዊቱ ውይይቶች በተለያየ ቦታ ላይ እየተካሄደ እየተካሄደ እየሰለጠነ ነው ያለው። ሌላ አንድ ነገር ብናወራ በምዕራብ ጎጃም ዞን የፍኖት ሰላም ከተማ አስተዳደር ለሰራዊቱ ድጋፍ ያደረገበት ሁናቴም አለ። ምናልባት ፍኖት ሰላም ሲወራ ፍኖት ሰላም ላይ የሆነ ቦምባ ፈንጂዎች የዛ የጥፋትና መጠፋፋት ተልዕኮ አስፈጻሚዎች የሚያወሩት ነገር ስላለ ከዛ ጋር ነገር ግን በተቃራኒው በምዕራብ ጎጃም የፍኖት ሰላም ከተማ አስተዳደር ለሰራዊቱ ድጋፍ አድርጓል። ማለት ነው በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ላይ የሚገኝ የመከላከያ ሰራዊት የሰንጋ እና ሌሎች ድጋፎች ከከተማ አስተዳደሩ መበረከታቸውን በቀጠና የሚገኘው ሰራዊት አዛዥ ተናግረዋል። የመከላከያ ሰራዊቱ ከህዝብ እየወጣና ለህዝብ ዘብ የቆመ መሆኑን የገለጹት አዛዡ የተደረገውን ድጋፍ ለእርድ የሚውሉ ሰንጋ እና የተለያዩ አይነት ለምግብ የሚውሉ ቁሶችን ድጋፍ አድርጓል ማለት ነው የፍኖት